ሰላም ሰላም የኒያ ኪን ስፖርት ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ሰዓታችንን ጠብቀን ስፖርታዊ መረጃዎችን እንዲሁም ደግሞ የዝውውር ዜናዎችን ይዘንላችሁ መተናል። ከዛ በፊት ግን እንደተለመደው ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን አዘንጉ። ዛሬ የተሰሙ እንግዲህ ታማኒነት ያላቸው የተረጋገጡ የዝውውር መረጃዎችን እንዲሁም ደግሞ አዳዲስ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የመጀመሪያው መረጃችን የሚሆነው ሊቨርፑልን ይመለከታል። ሊቨርፑል ሜሮስ ኬርኬዚን ከበርነማውዝ በ40 ሚሊዮን ፓውንድ ማስፈረሙን ይፋ አድርጓል። ሊቨርፑል እንግዲህ የግራ ተመላላሽ የሆነውን ሜሮስ ኬርኬዚን ከበርነማውዝ ለአንድሪው ሮበርሰን ምትክ ይሆነኛል ሲል በ40 ሚሊዮን ፓውንድ ከበርነማውዝ ማስፈረሙን ይፋ አድርጓል። ሌላኛው የዝውውር ዜናል አርሰናል ሊዊስ ስኬሊን እስከ 2030 ድረስ የሚያቆየውን የውል ስምምነት አስፈርሞታል። ታዳጊው እንግሊዛዊ እንግዲህ ሉዊስ ስኬሊ እስከ 2030 ድረስ በአርሰናል ቤት የሚኖረውን ቆይታ ማራዘም ችሏል ማለት ነው። ማንቸስተር ዩናይትዶች ብሪያን ኢምቦሞን ለማስፈረም 60 ሚሊዮን ፓውንድ ብሬንትፎርድ ሳጥን ላይ ማስቀመጥ ችለዋል። ብሬንትፎርዶች እንግዲህ የተጫዋቹን ዝውውር ማንቸስተር ዩናይትዶች በንቃት እየተከታተሉት እንደሆነ እና ከተጫዋቹ ጋርም በግል የጥቅማጥቅሞች ዙሪያ ማንቸስተር ዩናይትድ እንደተስማማበት ፋብሪዚዮ ሮማኖ ይዞ የወጣው መረጃ ያመላክታል። አርሰናሎች እንግዲህ በዘንድሮ ዓመት ሶስተኛ ፈራሚያቸውን ማስፈረም ችለዋል። ዙሜንዲን፣ ኖርጋርድን እንዲሁም ደግሞ ኬፓ አሪዛባላጋን ውስጥ ጫዋቾችን ማስፈረም ችለዋል። ሆኖም ግን የአማካኝ ስፍራ ተጫዋቻቸው የሆነው ቶማስ ፓርቴ በዘንድሮ ዓመት አርሰናልን እንደሚለቅ ተናግሯል። ቶማስ ፓርቴ እንግዲህ ከአርሰናል ጋር የመቀጠል ፍላጎት የለውም፣ ተከትሎ አርሰናልን ሊለቅ እንደሚችል መረጃዎች እየወጡ ይገኛሉ። አርሰናል ቤንጃሚን ሴስኮን ለማስፈረም እንግዲህ በአጥቂ ስፍራ ላይ ቤንጃሚን ሴስኮን ለማስፈረም ድርድር እያደረገ እንደሆነ እና ድርድሩም ተስፋ ስጪ እንደሆነ ፋብሪዚዮ ሮማኖ ይዞ የወጣው መረጃ አመላክታል። ማንቸስተር ዩናይትድ ዛሬ አዲስ ዜና ተሰምቷል። በማንቸስተር ዩናይትድ በኩል ዘአትሌቲክ ይዞ የወጣው መረጃ እንግዲህ በማንቸስተር ዩናይትድ በኩል ያልተጠበቀና ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አስደሳች ነው ተብሎ ይጠበቃል። ኤሚሊያኖ ማርቲኔዝ የአርጀንቲናውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ከአስቶን ቪላ ማንቸስተር ዩናይትድ ሊያስፈርመው ንግግር መጀመሩን ዘአትሌቲክስ ይዞ የወጣው መረጃ ያመላክታል። ኤሚሊያኖ ማርቲኔዝ እንደሚታወቀው በአስቶን ቪላ ቤት ድንቅ ብቃቱን እያሳየ የሚገኝ የዓለማችን ምርጡ በረኛ ነው። እንግዲህ ኤሚሊያኖ ማርቲኔዝ ወደ ባርሴሎና አቀናለሁ ሲል ከዚህ ቀደም መናገሩ ይታወቃል። ሆኖም ግን ማንቸስተር ዩናይትዶች ኤሚሊያኖ ማርቲኔዝን ሊያስፈርሙት ንግግር መጀመራቸውን ዘ አትሌቲክስ ይዞ የወጣው መረጃ ያመላክታል ማለት ነው። ክርስቲያኖ ሮናልዶ ባልሂላል የሚያቆዩውን የአንድ ዓመት የውል ኮንትራቱን መፈራረሙ ይፋ ተደርጓል። እንደፈለገው ክርስቲያኖ ሮናልዶ ኤክስቴንድ ማድረግ ከፈለገና ውሉን ማራዘም ከፈለገ ያራዝማል። ግን ከነሱ ጋር የተፈራረመው ለአንድ ዓመት የውል ኮንትራት እንግዲህ እዛው በሳውዲ ሊግ ላይ ክርስቲያኖ ሮናልዶ እንደሚቆይ መረጃዎች ወጥተዋል ማለት ነው። ዛሬ ላይ ይዘንላችሁ የመጣነው ስፖርታዊ መረጃዎች ይህንን ይመስላሉ። በየጊዜው የምንለቃቸው ስፖርታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ፣ የደወል ምልክቷን ተጭናችሁ የኒዋኪን ስፖርት ቤተሰብ መሆናችሁን አዘንጉ። ይመቻችሁ።